ቤተሰብ እንዴት አደራችሁ፣ እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወይ ግን ፈላ ጉንፋን መልሶ ይዞኛል። ምንም ማድረግ አልችልም። እንግዲህ አራስ ነሽ ወይ በሉኛሉ። ደግሞ ዋ እና እንግዲህ አንዳንድ አዳዲስ ነገሮች አሉ። እንደምታዩት እንግዲህ ወንድማችን መልእክተኛው ፊቱን አሳይቷል። እንዴት እንደሚያምር መለሎ፣ ሸጋ እቁዌ የኔ ቆንጆ፣ የኔ ጠንበለል! ወይ ወይ ወይ፣ ምንድን ነው እሹ፣ እንዴት ነው የሚያምረው! እግዚአብሔር ግን ሲሰጥ አንዳንዴ ሙሉ አድርጎ ነው የሚሰጠውና ከመልክ መልክ፣ ከጸባይ ጸባይ፣ አቤት ትትን ነው። አቤት አነጋገሩ በመቤቴ፣ እንዴት እንዴት ነው በቃ የሚናገረው። አንተን የወለደች እናት ነብሷን፣ ይማረው እንግዲህ እናት አባት የለኝም ብሏል። አያቱን ሳይ አልቅሻለሁ። እውነት ለመናገር አያቴ፣ ነብስሽን ይማረው። አያት አንዴ አያት ነበር የማውቀው ሁሉንም አላውቅም። የእናቴ እናት ብቻ ነበር የማውቃት። እሷንም አይ ቲንክ ከአምስት ዓመት በፊት መሰለኝ፣ እኔ ወደዚህ ከመምጣቴ በፊት አዎ፣ በእዛ ማላጥቻት አለው እና በጣም መወዳት፣ በጣም ማከብራት። ብቻ ብዙ ነገር ነው አይቼባታለሁ። እግዚአብሔርን በጣም ነበረ የምታቀብጠኝ ማለት። ከእሷ ጋር አልኖርኩም፣ ግን ቤታችን የኛ ቤትና የእሷ ቤት ቅርብ ነው እና በቃ ከእኛ ቤት ሰንበት ሰንበት ቤተ ክርስቲያን ስለምታደር፣ ቤተ ክርስቲያን ከእኛ ቤት አምስት አረብ ሁለት ደቂቃ ወይ አንድ ደቂቃ ነው፣ ቅርብ ነው በጣም ና እኛ ቤት መጣ ታድራለች። ለእሷ ቤት ትንሽ ሳብ ይላል። ከዛ በኋላ ከዛ አድራ መጣ ከእኛ ቤት አርፍዳ ምናምን ነገር ነው የምንሄደው፣ ና አብረን ነው የሄደው ወደ ቤቷ ሲሄድ እንጨት እየለቀው ጉላት ነው እንሄዳለን። እና ቅመሜ ነው የምትለኝ፣ ስሜ ቅመሜ ነው በእሷ ማለት ነው ና በጣም ነበረ የምትወደኝ። የኔ እናት በጣም ወድሻለሁ፣ በጣም ነው ማከብርሽ። ብቻ ግን እውነት ልክ በቃ እንደዚች ሽማግሌዋ እንዳሳየን ነው። እና ብዙ ነገር ትመክረ የነበረ እመቤቴን በጣም ብዙ ነገሮች እንዴት ነው እንዴት አድርጌ ልንገራችሁ? ብቻ ምንም ማውራት አልችልም። የኔና ነፍስሽን የማውረ ማለት ፈልጋለሁ። እንዲሁም የወንድማችን አያት ደግሞ ረዥም እድሜ ከጤና ጋር ይስጥልን። እንግዲህ ጸልዩልን፣ ረዥም እድሜ ከጤና ጋር እንዲሰጣት በስጋዚ ምድር ላይ ከእሷ ውጪ ማንም አለኝ ብዬ አላስብም ብሏል። እና እውነት ለመናገር እንደዚህ አይነት መልከ መልካም ልጅ ማሳደጓ በራሱ እጅግ በጣም ደስ የሚል ነውና የኔ እናት ረዥም እድሜ ከጤና ጋር ይስጥልን። ብቻ እጅግ በጣም ደስ የሚል በዛ ላይ ባገኛቸው እንደውም ደስ ይለኛል፣ እንደ እግዚአብሔር ፍቃድ ማለት ነው። በመቀጠል እዚህ ጋር በጣም በደንብ አድርጋችሁ ልትይዙ ላ ልታዳምጥሉ የምፈልገው ወይ ደግሞ መልእክቴ በጣም ለብዙዎቻችሁ ነው። ገና ትናንት ፊቱን ከማሳየቱ በጣም ብዙ ነገር እያላችሁ ነው። በዛ ላይ የባህር ዳር ልጅ በማለቱ እንደዚህ ነው፣ አማራ ነው፣ እንደዚህ ነው፣ ምናምን እያላችሁ ጎጥ ለመለየት እንዲሁም ደግሞ በብሔር ልጁን ያልሆነ ነገር እንዳታስገቡ፣ ተባካችሁ፣ በፈጠራችሁ በመቤት የለለምናችሁ። ምክንያቱም እዚህ ምድር ላይ አይታችኋል መልእክተኛው ማለት በጣም በሱ እንዴት ነው ትናንት ሲናገር ሰምታችሁታል። ፈጣሪ በአንተ በኩል አድርጎ ለሰዎች መድረስ ከፈለገ ይችላል። እኔ እንደዛ ስቤ አይደለም፣ ግን የሆነ አለ አይደል አንዳንዴ ኬር ሆናቸው የጀመራችሁት ነገር ወደ ሪል ይመጣል ና እንዲሁም ደግሞ የአረብ ሀገር ሴቶችን ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሁንም ሳቅ ደግሞ ደሞዛቸው በጣም ዝቅተኛ ነው፣ ከሚከፈለ በታች ናቸው እና በቃ ኑሩልን። ምን አይነት ንጹህ ልብ ነው ያላችሁ እያለ ነበር እና አይላቭ ሶማች ብራዘር በጣም ነው ውድህ እውነት በጣም እንደዚህ መልከን በማየቴ ደስ ብሎኛል። ግን ባላየው ደግሞ ደስ ይለኝ ነበር ለምን ፊቱን ማሳየቱ። ከዚህ በኋላ ደግሞ በጣም ብዙ ነገሮች ያጋጥሙታል ብዬ አስባለሁ። ሪል በቃ ማለት በሰዎች ከዚህ በፊት ፊቱን ሳያሳይ እንኳን ተናግሯል ማለት ስራ ቦታ ላይ የሚገዛ ከሚመጣው በላይ ለእርዳታ የሚመጣው ነው የሚበዛው ብሏል። እና ከዚህ በፊት ማን ነበር ስትል የሰማሁት ሳራ ሐበሻ ሳራ ሐበሻ ሳይሆን ሳራ እሷ ነበረ ላይብ ላይ እንደዛ ስትል፣ እዚህ ጋር በጣም ብዙ ሰዎች እንትን ሊሉ ነው የሚመጡት ለእርዳታ ምናምን ብላለች። እና እንደዚ አይነት ነገር እርዳታ ማሰባሰብ ወይ ደግሞ እርዳታ ማገዝ ያው ትንሽ ሰዎች ጋር ያጋጫል። እውነት ነው። ከእናቴ ጋር እንኳን ተጋጭቻለሁ ብሏል እንደሰማችሁት። ምክንያቱም በወገን በዘመድ በትውውቅ እንዲሰሩላቸው የሚፈልጉ ሰዎች አሉ። መልእክተኛው ደግሞ እንደዛ አይነት ሰው አይደለም። መንገድ ላይ ነው እንደምታዩት አግኝቶ ሲያግዛቸው ምናምን እናየውና አይ ነው ብቻ። ግን እግዚአብሔር ይጠብቅ። ከዚህ በኋላ ያለውን ሕይወትን እግዚአብሔር ቀና ያደርግልን። እንዲሁም ሰዎች ወገን ልታግዙት ልትረዱት የሚገባው እሱ ንጹህ ልብ ያለው ሰው ነው። ዘር፣ ብሔር፣ ጎጥ፣ ሃይማኖት ሳይለይ ባገኘው አጋጣሚ ሰዎችን ማገዝ መርዳት የሚችል ጀግና ወጣት ነውና አባካችሁ ወደ ዘር ወደ ሃይማኖት ወደ ምናምን አስገብታችሁ ልጁን ካለበት ችግር ላይ ችግር እንዳትጨምሩበት። ማለት አሁን ላይ ፊቱን ያሳየው የመጡትን ነገሮች መጋፈጥ የሚችለው በዚህ መልኩ ስለሆነ፣ ከዚህ በኋላ ደግሞ እንትናን ባላደራውን ደግሞ እንዲመጣ እያሉ ነበረ። ብቻ ግን ከኛ አበሻ የተረዳሁት ነገር ቢኖር ምንም አይነት መልካም ነገር አድርጉ ባልታወቀ መልኩ ስህተት እንኳን ሰርታችኋል ከተባለ፣ በአንድ ወጮች ጭፍጭፍ ነው የሚያደርጋችሁ። በአንድ ውስ የሆነ እንዴት ነው እንድታድጉ ፈልጎ ወይ ደግሞ አሳድጓችሁ በአንድ ደግሞ ታች ይጥላችኋልና እጅግ በጣም የሚያስጠላ ነገር ነው። ብቻ ፊቱን አሳይም አላሳይም ኦልሬዲ ማገዝ ማገዝ ነው መርዳት መርዳት ነው። እሱን ሰጠ ሌላ ሰው ማገዘ ብቻ። እንዴት ነው ለምሳሌ እኔ እዚሁ ሁኜ ብር ማገዝ ወይ ደግሞ ለሆነ ሰው ማድረስ ፈልጌ፣ እኔ እዚህ መብረር አልችልም። ብር ነው መላክ የምችለው። ግን እሱ ዋናውን ተዋጽኦ የሚወስደው እሱ ነው። እና እባካችሁ ሁላችሁም ከጎን ምትሆኑ ይፈልጋለሁ። በተለይ የሆነ እንትን እያላችሁ ያላችሁ ስላየው ነው። ፖስት ከተደረገው ኮሜንት ላይ ምናምን የምጽፉ ነገር አላችሁ ምናምን ነገር። ግን ልጁ ምንም ብሄርም ዘርም የለውም ሰው ነው። እንዲሁም ደግሞ የተቸገሩ ሰዎችን የሚያግዝ ብቻ ከፈጣሪ የተላከ መልእክተኛ ነው። አቤት ንግግር እግዚአብሔር አቤት ጸጋው እንዴት ናደለ። በመቤቴ ውፍ ቅዱስ ገብርኤል ሊጠብቀኝ ነው። ወንድም ደግሞ እንዴት ነው የሚያምረው! በዛ ላይ ኳስ ተጫዋት ሆኗል። ወይኔ ኳሱ ላይ ማ ደግሞ ሲጫወት ቲ ያለው ውበት ርርር ወይ ጉድ! በቃ ሴቶች አይዞን፣ ለማንኛውም

በለው በር፣ ለማንኛውም ይሄንን ይመስላል በር ተንኳክቶ፣ ፎቅ ላይ ነበርኩ ነበር ብቻ ከፍቼ የመጣው ብቻ እግዚአብሔር ይመስገን። ዋናው የሰው ልጅ ከዚህ ምድር ለብዙ ነገር ሊኖረው ይችላል። እንደ ንጹህ ልብል ግን የሚያኮራ የሚያስደስት ነገር የለውም። ሁሌ የምኮረው ነገር ወይ የአረብ ሀገር ሴቶች ተብሎ ሲደንቅ ደስ ይለኛል። ከዛ ደግሞ ሲሰድቡ ስሰማ ደግሞ የሆነ ሰው ሰምታችሁ ከሆነ የአረብ ሀገሩ ዜት ነክቶ ሰብስክራይቡ ከስንት ወደ ስንት እንደደረሰ መቤቴ በጣም ይሳኩኝ ነበረና አትንኩን፣ እኛን መንጋት ትልቅ ጠውሱ ነው ይዞባቸው የሚመጣው እና ብታሞግሱን ይሻላል። በተረፈ እጅግ በጣም ደስ ብሎኛል ወንድሜ ብቻ እንደ እግዚአብሔር ፍቃድ ሁላችንም ከጎኑ ሆነን ብቻ እንዴት ነው ህይወቴን ማለት አሁን ያለሁበትን ደረጃ እንዳሳካ ምናምን ያደረጋችሁልኝ ብሎ በአንደኝነት ያስቀመጠው እኛ ነው ታውቃላችሁ። እና ከጎኑ ሆኑ። በተረፈ እንግዲህ ሀብ ቅምጥሌ ቡራ እዚህ ገዣቸው የመጣሁት ምንድን ነው ሀብ ስቶሪ አድርጓቸዋል እነዚህም ፎቶዎችን እና ሆኖ ደስ ያለኝ ማለት በቃ እንዴት ነው መሰላችሁ ወይኔ ወንድም መሆን ደስ ሲል እመቤቴን በቃ እንዴት ነው የሆነ ደስ የሚል ነገር አሉ። እህት መሆንም እንደዛው ያኖርልን፣ እህቶቻችን ወንድሞቻችን ረዥም ድሜ ከጤና ጋ ይስጣችሁ። እንግዲህ ትናንት እንዳያችሁት እኔና ናኒ ባሳለፍ ነው ህይወት ብዙ ነገር መክሪያችኋለሁ ብሏልና ተመከሩ ጨረቃዎቼ። ትናንት አይታችኋል ላይም ወይን የኔትወርክ እንዲ እንዳናደር ትናንት የሚገርማቸው ማለት ነው። መጀመሪያ ላይ አልገባውም ነበር ሸርሸር እያደረጋችሁ ላይ ነበር ወዳቸዋለሁ። በነገራችሁ ላይ ና ከዛ መጀመሪያ ላይ አልገባው ልጅቱ ተኝታ ነበር ከኔጋ ማለት ነው። እንዴት ብዬ ልግባ ላይ ከዛ ልክ ሴትዮዋ ደውላ ልጅ ልጅቱን ላኪያት እኔ ጋር ተተኛ ላለችው እንዴት ደስ እንዳለ ይዘልልና ያልኩት ማለት ነው። ከዛ ገባ ምናምን እጅግ ጣን ደስ ይለው ቅምጥሌ። እንግዲህ ቡራ እየተቆጣ ነበር፣ ለምንድን ነው በማታ ምትታጠብ ምናምን። ያው ንፋስ ይመታታል ብሎ አስበው ማለት ነው። ኡ እንደዚህ አሳቢ ባል ሲኖር ደስ ሲል። ከዛ ደግሞ ሳም ሳም ሲያደርጋት ደግሞ በጣም ብዙዎቻቸው እየተናደዱ ነበረ፣ እየተቃጠሩ ነበረ። ቲክታክ ላይ ራሱ ጋር ዳርጌ ፖስት ባደረኩት አንዷን ማለት ነው ቤተሰብ ስድብ አረግናት ማለት ነው። ከዛ ኮሜንቷ ድልት አላረገችው ብቲግ የመጀመሪያ ቀን ስሳደብ ትናንት ማለት ምናለች ሴትዮ ደሞ በቤት አታስወራኝ ብቻ ስድብ አረኳትና ምናምን ከዛ ኮሜንቷ አንድ ልታረገችው እና በጣም ብዙ ልጆች ራሱ ስድብ እያረጋችኋት ነበር። ኮሜንቷ አንድ ልታረገችው በቤትም ሚሳኩት ማለት ነው። እና ከዛ ደግሞ ለምንድን እንደዚህ የምትቀኑት ግን ምን ሆናችሁ ነው እነዚህ ልጆች? ከዛ ደግሞ ቅምጥል የሰማችኋት ምድ ነው ከክላስ ያትምጣ እናንተ አትላኩት ነው እያለች ነበረ። እና ያው ብዙ ነገሮችን ለማስረዳት ነው የሞከረችው። ብሩኬ ደግሞ አላልመጣሁም አለ ማለት ነው። እና ደግሞ ሁለት ሁለት ነው የምወልደው ብላለች። እንግዲህ ሁለቴ ብቻ ነው የምታረግዘው ሁለቴ ብቻ ነው የምታመጣው ማለት ነው። አራቱ ልጆች በአንድ ይወለዳሉ። ትናንት ብሩኬ እንደ ደካከመሽ አረግሽ ወይኔ ጉዴ። እኔ እኮ ከዚህ ቤት ዝም ብዬ ቁጭ ስል ሰላም ነው ሁሉም ነገር ሰራም ሰራ ማንም አይጠራኝም። ልክ ቪዲዮ መስራት ስጀምር ወይ ደግሞ ቤተሰብ በቃ መጣራት ይጀምራሉ፣ ወይም ወደዚያ አምጪው ወደዛ ሰጪው ሲያናድዱ ማለት ነው። እና ቅምጥሌ ሪፖስት ያደርገችውን ነገር ላንብብላችሁ። ለአንተ የሚጨነቁትን ተንከባከባቸው፣ ለቀሪው ግን ሰላምታ በቂ ነው ወንድም ጥላ የሚል ነው። እና ኦፍኮርስ ለእናንተ የሚጨነቅ ሰው ተጨናቁለት፣ ተንከባከቡ፣ ድረሱለት። ለሌላ ሰው ግን ለሁሉም ነገር ያው ሀይ፣ ሰላም፣ እንዴት ነህ፣ እንዴት ነሽ ከማለት ውጭ ሌላ ነገር ምንም ብታወሩ፣ እንዴት ነው ወሬ በምን አይጫንም ነው የሚባለው? የወሬ ብዛት ባይጫን ይባላል እና ወሬ አውርታችሁ አውርታችሁ ድካም ብቻ ነው የሚሆነው፣ ሌላ ምንም ትርፍ አታገኙም ማለት ነው። ስለዚህ ዝም ብላችሁ ካገኘችሁ ሰው ጋር ለእናንተ ከሚሆንም ከማይሆኑም ሰው ጋር ጊዜያችሁን አታቃጥሉ። ይሄ ምናልባት ነፃ ዋይፋይ ነፃ ዳታ ምናምን ሊኖር ይችላል፣ ግን ጊዜ የሚባል ነገር አለ። ጊዜያችሁን በአግባቡ ተጠቀሙ ማለት ፈልጋለሁ። ከዛ ደግሞ ኢንስታግራም ላይ በዝምታ ውስጥ ብዙ ነገር አለ ብላለች። በነገራችሁ ላይ ዝም እንደሚል ሰው የሚያስፈራ ሰው የለም። ዝም እንደሚል ሰው በውስጡ ብዙ መከራ ስቃይን የያዘ ሰው የለም። ዝም ያሉ ሰዎች ዝም ብለው ነው ማለት አይደለም። ዝምታ ከባድ ነገር ነው በነገራችሁ ላይ። አንዳንዴ ግን ዝም ማለት ደስ ሲል እመቤቴን በቃ አንዳንዴ ማለት ነው ዝም እላለሁ። ዝም ማለት እኮ እኔ አልችልም፣ ለሰከንድ እንኳን ዝም ካልኩ ማብድር ይመስለኝ። ግን አንዳንዴ ዝም ስል ማለት ነው ደስ የሚል ነገር አሉ። ሰዎች ሲያወሩ፣ ሲንጫጩ ምናምን የሆነ የሆነ ነገር ሲሉ ዝም ብላችሁ ስትሰሟቸውና ስትታዘቡ ማለት ነው ዝም ብሎ ይገርማችኋል፣ ደስ የሚል ነገር ወይም ሲያስጠሉ፣ እንዴት ነው የሚያወሩት ሁላ ትላላችሁ ማለት ነው እመቤቴን። ዝም ብላችሁ ስትሰሙ እንደዛ ነው

ቤተሰብ ዝምታ ዝም ባሉ ሰዎች ውስጥ በጣም ብዙ ህመሞች፣ በጣም ብዙ እውቀቶች፣ በጣም ብዙ ብዙ ነገሮች አሉና ይሄ የሚያወሩ ሰዎች ወይ ደግሞ ተናጋሪ ሰዎች ውጭ አደለም፣ እውቀት ያላቸው ወይ ደግሞ ጎበዝ ናቸው ማለት ያለባቸው እና ዝምታ አንዳንዴ ጥሩ ነው፣ አንዳንዴ ደግሞ ከባድ ነው። ያው ዝምታን ዝም ማለት ካለባቸው ቦታ ላይ ዝም በሉ። ይሄ ተናግራችሁ ላታሰብ የምትችሉበት ቦታ ላይ ስትናገሩ፣ ማትከበሩበት ቦታ ላይ፣ መደመጥ ከሌለበት ቦታ ላይ ዝም በሉ። ነገር ግን ተናግራችሁ ማስረዳት በምትችሉበት ቦታ ላይ ተነግራችሁ በምትከበሩበት ቦታ ላይ ብቻ መናገር ባለባችሁ ቦታ ላይ ደግሞ መናገር አለባችሁና፣ ቅምጥ ላይ ብዙ ሰው ያው በዝምታው ውስጥ ብዙ ነገር እንዳለ አቃለሁ። ነገር ግን አንዳንዴ መናገር ያለብሽን ደግሞ መናገር አለብሽ። በተለይ በፍቅር መሀል፣ ምናምን ዝም ማለት የሚባል ነገር ህይወታችሁ እንዲቆም ነው የሚያደርገው። በቃ ፍቅራችሁ የሆነ ሰዓት ላይ ካቆመ ያቆማል። መነጋገር ከሌለው ጽቦች ከሌሉ መጨቃጨቆች ከሌሉ ሁል ጊዜ ፍቅር ፍቅር መጫወት ብቻ ከሆነ የሆነ ነገር ብለው ይቀየመኛል የሆነ ነገር ብላት የምትቀየመኛልሽ ከሆነ እውነተኛው ፍቅር አይደለም። መናገር ያለባችሁን ስሜታችሁን ተናገሩ። ጅማሬ የሁሉም ነው፣ መጽናት ግን የእውነተኛ ብቻ ነው ብላ ነው ደግሞ ቲክታክ ላይ ስቶሪ ያደረገችውና ሪል ነው ማለት። እንዴት መሰላችሁ? ስራንም ሁሉ ሳይ ጀምረዋል መጨረስ፣ የመጨረሻ ፍጻሜ ላላማ ግቡ ላይ መድረስ እሱ ግን ጀግንነት ነው። እንዲሁም ደግሞ እውነተኛን ሕይወት መኖር የሚፈልግ ስራን ጠንክሮ መስራት፣ እንዲሁም በቃ አንዳንዴ ካላችሁበት ዝቅታ ከፍታ ማግኘት የምትፈልጉ ከሆነ የእውነት ጎበዝ ሰራተኛ ናችሁ። እውነተኛ ስራ ነው የምትሰሩት። ነገር ግን ዝም ብላችሁ የሆነ ነገር ጀምራችሁ ካልሆነ አቋርጠዋለሁ የምትሉ ከሆነ የትኛውንም ነገር አትጀምሩት። ምክንያቱም አቋርጣችሁ ስለማይቀር የሆነ ነገር ጀምሬው ካልሆነ አቋርጠዋለሁ ከሆነ ብላችሁ ጀምሩት፣ እመኑ ታቋርጡት አላችሁ። ነገር ግን የሆነ ነገር ጀምራችሁ መጨረሻ ላይ ግብ ላይ ሳላደርስ አልተውም ብላችሁ ከጀምራችሁ ደግሞ ግብ ላይ ሳትደርሱ አተውትም ማለት ነው። ስለዚህ ጠንክራችሁ የሆነ ነገር ስትሰሩ፣ ፍቅር ላይም ደግሞ መጀመሪያ ላይ ልጀምረውና ልየውና ካልሆነ ካልሆነችን እተዋዋለሁ ምንድን ነው ደግሞ፣ ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። ይህ ደግሞ በጣም የሚያስጠላ የወረደ አመለካከት ነው፣ ለኔ ማለት ነው። የሆነ ነገር ላይ ስትጀምሩ ሴቱም፣ ሴቲቱም ወንድየውም ፍቅርን ስትጀምሩ ይሁን እንዴት ነው፣ የሆነ እዚህ ሴት ጋር እስከ መጨረሻ ሞቴ ነው እሷ ጋር ምኖረው፣ የመጣ ደስታ ቢመጣ፣ የመጣ ሀዘን ቢመጣ፣ የመጣ ነገር ቢመጣ፣ እጋፈጠዋለሁ፣ እወጠዋለሁ ብላችሁ መጀመር እንጂ የሆነ ነገር ሲመጣ የምትበረግጉ ከሆነ እንዲሁም ደግሞ እንዳልኳችሁ ጀምሬ አይቼ እወጣለሁ ከሆነ በጀመራችሁ በሁለት ቀኑ ልትወት ትችላላችሁ። ምክንያቱም ሰው ከሰው ከእናንተ ጋር ሊያጋጫችሁ የሚመጣ በጣም ብዙ አለ። የሁለታችሁ መዋደድ መፋቀር የማይፈልግ ማጣቶች አሉ፣ መቸገሮች አሉ፣ ማግኘት በጣም በፍቅር መሀል የምታጡበት ጊዜ አለ። አንዳንዴ ወንድየው ምንም ነገር ጠቀሽ ውሽ ይችላል፣ ሊቸግረው ይችላል። ሴቷ ደግሞ የሆነ ነገር ብልሃት ላታደርገው ትችላለች። ብቻ በጣም ብዙ ነገሮች አሉ። ያን ነገር ማለፍ ካልቻላችሁ ታቋርጦታላችሁ ማለት ነው ግን ከመጀመሪያው እስከ መጨረሻው ህይወቴ ናት ብላችሁ ከጀመራችሁ ግን ጀግንነት ነው፣ ትቀጥላላችሁ። በዛ ላይ ደግሞ በእምነታችሁ ሁሉም ነገር ስትጀምሩ እግዚአብሔር፣ አንተ አስጀምረኝ፣ አንተ ደግሞ መጨረሻን አሳምር ብላችሁ ጀምሩ። ከዛ ውጭ ዝም ብሎ የሰይጣን አመለካከት ያላችሁ ማለት ከሆነ ይሆናል፣ ካልሆነ የራሱ ጉዳይ የምትሉ ሰዎች እባካችሁ ፍቅርም አጀምሩ። መጀመሪያ ራሳችሁን አሸንፉ። እራሳችሁን በምታደርጉት ቃላት በሙሉ አሸናፊ ሁኑ ማለት ፈልጋለሁ። ስለዚህ መጀመር ሳይሆን መጨረስ ነው ጀግንነት። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምረው ነው። የወላችሁም የጀመራችሁት ነገር መጨረሻው ይማርላችሁ ማለት እፈልጋለሁ። በተረፈ ቤተሰብ ትናንት ለነበረው ነገር ለቪዲዮ ስለተሰራው ደስ ብሎኛል። ላይቭ ላይም ደስ የሚል ጊዜ ነበር ያሳለፉት። በዛ ላይ ደግሞ በቃ የጨረቃዎች ፋሚሊ በቃ ተለይ ያላችሁ መቤቴን አንድ ቀን አሳፍራችኋቸው አታውቁም። ና ኑሩላቸው። እግዚአብሔር ያክብራችሁ። እናንተ እንደምትወዷቸው ፈጣሪ ያክብራችሁ። ፈጣሪ ውደዳችሁ። አንዲት ሴት ደግሞ እንዴት እንዳኮራችው መቤቴን። በጣም ነው የምወዳት ቅምጥሌ። በቃ በጣም ነው የምታምሩት ቅመም የሆነች ልጅ እያለች ነበር እና ሴት ሴትን ስታሞግስ ደስ ሲል እህት እግዚአብሔር ያክብርሽ፣ እግዚአብሔር ውደድሽ። በተረፈ በጣም ወዳችኋለሁ። ከቤት ልንወጣ ነው። ባይ ወዳችኋለሁ።